የተከበራችሁ ተመልካቾቻችን ሰላም ለእናንተ ይሁን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። አብራችን ሁኑ። ወደ ቀዳሚው ዜናችን እናልፋለን። የአዲስ አበባ ሀገረ ስብከት ለተመደቡ ዋና ስራ አስኪያጅና ለዋና የክፍል አላፊዎች ብፁዓን አባቶች በተገኙበት የአቀባበል መርሃ ግብር ተካሄደ። መምህር ጌታቸው በቀለ በመርሃ ግብሩ ላይ ተገኝቶ የሚከተለውን ዘገባ አጠናቅሯል። ሰኔ 11 ቀን 2017 ዓ ም የመላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅና ሌሎች የዋና ዋና ክፍል ኃላፊዎች አቀባበል ስነስርዓት ላይ የመላከ ምሕረት የሹመት ደብዳቤ በክቡር መጋቤ ትፍሥሕት ሙሉጌታ ቸርነት የአዲስ አበባ ሀገረ ስብከት ምክትል ስራ አስኪያጅ ተነበዋል። የሹመት ደብዳቤውም ከሰኔ 9 ቀን 2017 ጀምሮ የአዲስ አበባ ሀገረ ስብከት ስራ አስኪያጅ ሆነው እንዲሰሩ መመደባቸውን ይገልጻል። ለመላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ አዲስ አበባ ብፁዕ አቡነ ርያቆስ የአዲስ አበባና የሀድያና ስልጤ አህጉረ ስብከት ሊቀ ጳጳስ እርስዎን የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ሆነው እንዲሰሩ ስለዚህ ብፁነታቸው ባቀረቡት ማሳሰቢያ መሠረት ከሰኔ 9 ቀን 2017 ዓ.ም ምረት ጀምሮ እስካሁን ለሀገር ስብከቱ ስራ አስኪያጅ ይከፈል የነበረውን ደሞዝ እያገኙና የቦታውን አበል በቦታው እስካሉ ድረስ ከሀገር ስብከቱ ጽሕፈት ቤት እየተከፈለው የአዲስ አበባ ሀገር ስብከት ስራ አስኪያጅ ሆነው እንዲሰሩ የተፈቀደሉ መሆኑን እየገለጽን ስብከተ ወንጌልን በማስፋፋት ካህናትና ማህበረ ምዕመናንን በፍቅርና እና በአንድነት በመምራት ሰንበት ትምህርት ቤቶችን በማጠናከር እና በማደራጀት የሀገር ስብከቱን የልማት ስራ በማጠናከር የቃል አዋዲውን መመሪያ በማስፈጸም የተሰጠውትን ኃላፊነት በትጋትና በብቃት እንዲወጡ እናስታውቃለን። የእግዚአብሔር ቸርነት አይለየን። አባ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ። አዲሱ የሀገረ ስብከቱ ስራ አስኪያጅ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ እንደተናገሩት ይህም ታላቅ ኃላፊነት በእናንተ ፊት ተቀብለን ለእናንተው በመታዘዝ ዝቅ ብለን ለማገልገል ፈቃደኞች ነን በማለት ገልጸዋል። ምናልባት ይህንን ታላቅ ኃላፊነት በእናንተ ፊት ተቀብለን ለእናንተው ለመታዘዝ ዝቅ ብለን በዛሬው ቀን በዚህ ባማረ መልኩ እንድንገናኝ ፈቃድ እግዚአብሔር ሆኖ ነው። እኔ ይሄንን ታላቅ ጉባኤ ብፁዓን አባቶችንም እናንተንም ዝቅ ብዬ የምለምነው ከላይ የመዲናዋ የበላይ ኃላፊ የቅድስቷ ሀገር የኢትዮጵያ ርዕስ ብፁዕ ወቅዱስ አባታችን አቡነ ማትያስ ብፁዓን አበው አባቶቻችን እንዲሁም እዚህ ያላችሁ ደግ ቅን ልብ ያላችሁ አባቶቼ ሳናስበው ወደ ሜዲትሪያን ባሕር የገባው ያክል ነው የተሰማኝ። እኔም የቅርብ አለቃዬ ብፁዕ አባታችን አቡነ ሀርያቆስም የዋው ዝምተኛው ትሁቱ አባት እና የሥራ ባልደረቦቼ የየክፍሉ ኃላፊዎች ከገባንበት ሜዲትሪያን ባሕር መውጫ ክንፍ እንፈልጋለን። ክንፉ የእናንተ ጸሎት ነው፣ የእናንተ እገዛ ነው። ዝቅ ብለን ለማገልገል ከትላንቱ በተሻለ ፈቃደኞች ነን። አመሰግናለሁ። በመርሃ ግብሩ ላይ የመንበረ ፓትርያርክና የአዲስ አበባ ሀገረ ስብከት የስራ ኃላፊዎች፣ የክፍላተ ከተማ የቤተ ክነት ስራ አስኪያጆች፣ የምስራቅ ሸዋ ሀገረ ስብከት የስራ ኃላፊዎች፣ የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነ ገዳማ አባቶችና የሀገረ ስብከቱ የገዳማትና አድባራት ዋና አስተዳዳሪዎችና ዋና ጸሐፊዎች ተገኝተዋል። ይበቃኛ ለማለትን የሕይወታችን ፍልስፍና ልናደርገው ይገባል ሲሉ ብፁዕ አቡነ ህርያቆስ የአዲስ አበባና የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ ገለጹ። አሁንም ለዝርዝሩ መምህር ጌታቸው በቀለ በአዲስ አበባ ሀገረ ስብከት አዲስ ለተመደቡት ዋና ሥራ አስኪያጅና ለዋና ዋና ክፍሎች ኃላፊዎች በተደረገው የአቀባበል ስነ ሥርዓት ላይ ብፁዕ አቡነ ህርያቆስ የአዲስ አበባና ና የሀዲያ ስልጤ አህጎረ ስብከት ሊቀ ጳጳስ ባስተላለፉ መልእክት በአዲስ አበባ ሀገረ ስብከት ለተፈናቀሉ 132 ካህናት አባቶች ቦታ መስጠት ይገባል፣ ሁሉም ቦታ ቦታው መያዝ አለበት ብለዋል። ብፁዕነታቸው አያይዘው ሁሉም ሰው የተሻለ ቦታ ይፈልጋል። ይህም የሰዎች ፍላጎት ገደብ የሌለው በመሆኑ ይበቃኛል ማለትን የሕይወታችን ፍልስፍና ማድረግ አለብን ሲሉ አባታዊ መልእክታቸውን አስተላልፈዋል። በተቻለ መጠን ሁላችንም እየተጠነቀቅን ጥንቃቄ ያስፈልጋል። ትንሽኛ የገባንበት ሰዓት ጥሩ ሰዓት አይደለም። ታላቁ ሊቀጳጳስ ከእኔ በፊት የነበሩት ብፁዕ አባታችን ብዙ ታግለዋል ብዙ ብዙ ታግለዋል ጥረዋል። እኔ የዛሬ ዓመትም የዛሬ ሁለት ዓመትም አንድ መቶ ሀምሳዎቹ የሚባሉት በተለምዶ መቶ ሰላሳ ሁለት ተፈናቃዮች አሉ። ብዙዎቹ ተመድበዋል፣ ግን አሁንም መቶ ሰላሳ ሁለት ናቸው። እነሱን ቦታ መስጠት ያስፈልጋል። ለእነሱ አባቶች ናቸው። ተፈናቀሉም አልተፈናቀሉም ደጀጸኝም ሆኑ ግን ቦታ ማግኘት አለባቸው። ሁሉም ቦታ ቦታውን መያዝ አለበት። በተለይ ክቡራን ወንድሞቻችን አስተዳዳሪዎች ክፍት ቦታ ሲኖር አሁን በጣም በገርነት በቅንነት ያየሁት ሰሞኑን ሁለት አስተዳዳሪዎች መጥተው እኔ ጋ አንድ ቦታ አለ፣ እኔም ጋ አንድ ቦታ አለ፣ ከተፈናቃዮቹ መካከል የተቸገረ ሰው ካለ እንቀበላለን ብለውኛል እና በጣም ላይ ያከበርኳቸው እንደዚህ ብናደርግ አሁን አንድ መቶ ሰላሳ ሰው ጠፍቶ አንድ መቶ ሰላሳ ቦታ ጠፍቶ ነው በየጊዜው የሚበሩ ደብዳቤዎች አሉ። በርግጥ ፍላጎታችን ብዙ ነው። ቄሱ ገበዝ መሆን ይፈልጋል፣ ገበዙ አለቃ መሆን ይፈልጋል፣ አለቃ ወይንም አስተዳዳሪው ደግሞ የተሻለ ቦታ ይፈልጋል፣ የተሻለ ቦታም ሲያገኝ ሌላ የተሻለ ነገር ይፈልጋል። ሰዎች ፍላጎታችን ገደብ ስለሌለው ነው። እና ከኔ ጀምሮ ይበቃኛል ማለትን የህይወታችን ፍልስፍና ማድረግ መቻል አለብን። ብፁዕ አቡነ መልከ ጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ እንደ እንደተናገሩት የአዲስ አበባ ሀገረ ስብከት ላይ ወቀሳ የበዛው የእግዚአብሔር ስራ ስለተሰራ አይደለም ጥያቄዎች ስላልተመለሱ እንጂ። ስለዚህ ሁላችንም የእግዚአብሔርን ሥራ መስራት ይጠበቅብናል ሲሉ መልእክታቸውን አስተላልፈዋል። ወቀሰ የበዛው የእግዚአብሔር ሥራ ስለተሰራ አይደለም፣ ቅድም የተባለው ጥያቄ ስላልተመለሰ የእግዚአብሔርን ሥራ እንድንሰራ ብንናድርግ የሚለው የዛ ዘመን የህዝብ ጥያቄ ዛሬም ከህዝብ ቢኖርም የእግዚአብሔርን ሥራ እንድትሰሩ ግን ብሎ የሚል ያስፈልጋል። ስለዚህ ሁላችንም የእግዚአብሔር ስራ መስራት ይጠበቅብናል። የአዲስ አበባ ስራ ምንድን ነው ቢባል መንፈሳዊ አገልግሎት ለሊቀ ጳጳሱም ለስራ አስኪያጁም ለዋና የስራ ክፍሎችም ለክፍለ ከተማዎችም ለአድባራት ገዳማት አስተዳዳሪዎች ጸሐፊዎች፣ የቁጥጥር ሁሉም ያንን ስራ ለመስራት ነው። ያንን መስራት ከዚህ ደግሞ በተረፈ ልማት ማልማት ሁሉ ግን አስተዳደር ውስጥ እስከተጠመደ ልማት የለም። መንፈሳዊ አገልግሎት የለም። እዚህ አዲስ አበባ ሀገረ ስብከት እንግዲህ እኔ በነበርኩ ጊዜ የጀመርነው አንዴ ልማት ስራ አለ። አሁን ለወንድሜ በዚሁ አጋጣሚ አደራ ለማለትና እናንተም በዛ ያ የተጀመረው ብፁዕነታቸው ሲሰሩ እንድታግዟቸውና አይቀር ነገር አስራ ስምንት ሜትር ነው የተቆፈረው። ለአንድ ኮለን 69 ሜትር ወደ ላይ ግራውንድ ወደ ታች 3 ወደ ላይ 15 ፕላስ 2 በጥቅሉ ከታች እስከ ላይ ወደ 20 ማለት ነው። እስካሁን ማለቅ ነበረበት በሁለት ዓመት ጊዜ። ለአዲስ አበባ ሀገረ ስብከት ጥሩ የገቢ ምንጭ አስበን የጀንበር ነው ደግሞ ይሄ እንጀራ ፍለጋ የሚመጣው ወደዚህ ወደ ጦሪያዶስ የሚመጣው ህዝብ እዛው ባለበት እንጀራ ያቀርብ እንደሆነ፣ ይሄ የዚህ ገቢ በሥነ ሥርዓት በአዲስ አበባ ሀገረ ስብከት ሰሪነት በሲኖዶስ አጽዳቂነት በጠቅላይ ቤተ ክህነት አስፈጻሚነት ለየአህጉረ ስብከቱ ድጎማ ሊደረግ ብለን ነበር። በዛ ዘመን የነበርነው የጀመርነው፣ ግን ፈቀቅ አላለን። ለምንድን ነው ብዬ ሳስብ ስለጀመርኩት አዝናለሁ። አሁን ይቀበር ቢባል በሚሊዮን ብር ነው የተቀበረው ማለት ነው። ስለዚህ መቀጠል አለበት። ብፁዕ አቡነ መቃሪዎስ የምዕራብ ካናዳ ሀገረ ስብከት ሊቀጳጳስ እንደ እንደተናገሩት የአዲስ አበባ ሀገረ ስብከት ብልሹ አስተዳደር ተለውጦ እንዲታይ እንፈልጋለን። በዚህ ቦታም አቀባይና ተቀባይ መወገድ አለበት ብለዋል። አዲስ አበባ ሀገረ ስብከት በአስተዳደር በመላው የኢትዮጵያ ሕዝብ ላይ ከፍተኛ ቅራኔ አለበት አስተዳደር ነው። ይሄ ብልሹ አስተዳደር ግን ተለውጦ እንዲታይ እንፈልጋለን። የተሾማቸው አካላትን በፍቅርና በሰላም እንድትመሩ ነው አደራ የምንለው። እዚህ ወጥ ቦታ አቀባይና ተቀባይ መወገድ አለበት ነው የምለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትሪያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሕግ አገልግሎት መምሪያ የህግ ባለሙያዎች ጋር በመቀናጀት አቶ ትዝታው ሳሙኤል በተባለ ግለሰብ ላይ ክስ መሰረተ። ለዝርዝሩ ሰላም አምባዬ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 በወንጀል ተጠርጣሪ ተከሳሽ አቶ ትዝታው ሳሙኤል ተከሳሹ ነዋሪነቱ በውጭ ሀገር በማድረግ የቤተ ክርስቲያኒቱ የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የምእመናን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከአምስት ሺህ በላይ ተከታዮች ባሉት የዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱን ገልጿል።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 ያን መጽሐፍት ናቸው፣ መጥፋት አለባቸውም ማለቱን ገልጸዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በቅድስና የምታከብራቸውና የምትዘክራቸውን ቅዱሳን አባቶችና እናቶችን ጣዖታትና ጣዖት አምላኪ ናቸው በማለት ግለሰቡ የፈጸመውን የወንጀል አድራጎት በመጥቀስም ክስ መስርቶበታል። መምሪያውና የህግ ባለሙያዎች አብይ ኮሚቴው በአጠቃላይ ሰባት ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽ ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲደረግ ባቀረበው አቤቱታ ገልጿል። በተያያዘም መምሪያውና የሕግ ባለሙያዎቹ አብይ ኮሚቴው ለጉዳዩ ልዩ ትኩረት በመስጠትና ክትትል በማድረግ ለፍጻሜው እንደሚያበቁት ገልጸዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕዝብ ግንኙነት መምሪያ ነው። በወላይታ ሀገረ ስብከት የገንዳቦ በአታ ለማርያም ቤተ ክርስቲያን በክርክር ላይ የነበረ ይዞታ መመለሱ ተገለጸ። ለኢንቨስትመንት ይፈልጋል በሚል አስባብ ተወስዶ የነበረው 22670 ካሬ ሜትር በፍርድ ቤት ክርክር ከተካሄደበት በኋላ ውሳኔው ለቤተ ክርስቲያኒቱ በመሆን እንዲመለስ ተደርጓል። ዝርዝሩን ሙሉቀን ሐሰን እንደሚከተለው አዘጋጅተዋለች። ለኢንቨስትመንት እንድትነሳ ተወስኖ የነበረው የወላይታ ገንዳ ቦባ እታ ለማርያም ቤተ ክርስቲያን የሀያ ሁለት ሺ ካሬ ሕጋዊ ካርታ መሰጠቱ ተነገረ። የቤተ ክርስቲያኗ መሬት በኢንቨስትመንት ንግድ ማከናወኛ ይፈጸም ዘንድ ከስፍራዋ ላይ ፈርሳ እርስቷ እንዲቀማ በከፍተኛ ፍርድ ቤት ተፈርዶ በይግባኝ ክርክር ስታከናውን የነበረ ሲሆን ቤተ ክርስቲያኒቱ ቦታውን ያገኘችው ምእመናን በፍቃዳቸው ከሰጧት የግል ይዞታ መሆኑን የገለጹት የሀገረ ስብከቱ ስራ አስኪያጅ መልአከ ሰላም ቀሲስ ቦኪቻ ኤንጋ፣ ስለ ቦታው ምንም ግንዛቤ ሳይሰጠን ለጋሾችም ሳያውቁ ግልጽ ባልሆነ መልኩ ለግለሰብ ተላልፎ መሰጠቱን ገልጸው በፍርድ ቤት ብዙ ውጣ ውረዶችን ማሳለፋቸው ይናገራሉ። ይናገራሉ። እንግዲህ ከዚህ በፊት ምእመናን ናቸው ለቤተ ክርስቲያን አስራ አምስት ምእመናን ናቸው ለቤተ ክርስቲያን ጆታውን የሰጡት ከራሳቸው ጆታ ቆርሰው ለቤተ ክርስቲያን ሰጡ። መንግስት ደግሞ የሰጡ ምእመናን ሳያውቁ ቤተ ክርስቲያኒቷ ሳታውቅ ለአንድ ባለሀብት ንዘሰር ነዋል በድብቅ ግልጽ ግልጸኝነት በሌለ ሁኔታ አሳልፈው የሰጠው በዚህ ምክንያት እንግዲህ በፍርድ ቤት ብዙ ክርክሮች ነበሩ። የመጨረሻ ያው ፍርድ ቤቱ ለግለሰቡ ነው ውሳኔ የሰጠው። እዚህ በኋላ እንግዲህ እኛ በብፁ አባታችን እስከ ክልል ከከተማ አስተዳደር ዞን አስተዳደር እስከ ክልል አስተዳደር ድረስ ነው ብፁ አባታችን ያው ጸሎተ ቡራኬ አድርገው፣ ቤተክርስቲያኑ የተመሰረተው በብፁ አባታችን አቡነ ይስሐቅ ጸሎተ ቡራኬ ነው። ስለዚህ ያው አቤቱታ ነው ጉዳዩ በአስተዳደር እንዲታይ ያቀረብ ነው ደረሻ ላይ አጣሪ ኮሚቴ ሁሉም ነገር ታይቶ ይህ ነገር ለቤተ ክርስቲያኒቱ የሚገባው እንግዲህ ከአስራ ዘጠኝ ዘጠና ስምንት አመተ ምህረት ነው ግለሰቦቹ የሰጡት። እንግዲህ ከዛ ጊዜ ጀምሮ የቤተ ክርስቲያን እንደሆነ የሚታወቀው በድብቅ ግልፀኝነት በሌለ ሁኔታ ነው ባለሀብቱ ተላልፎ የተሰጠው። ከዛ በኋላ ቤተ ክርስቲያኒቱ እንድትፈርስ በፍርድ ቤት የተወሰነው እንግዲህ እዚህ ያሉ ምእመናን መንፈሳዊ ወጣቶች ጠንካራ ብርቱ ትግል ቤተ ክርስትያኑ ከፈረሰበት እንደገና ተመልሶ ተጠግኖ እየተገለገለ ነው የሚገኘው። መስከረም ላይ ጋይድ ፕላን መቀበላቸውን የገለጹት መላከ ሰላም ቀሲስ ቦክቻ ኤንጋ ሙሉ ሂደቱ ተረጋግጦ ሀያ ሁለት ሺ ስድስት መቶ ካሬ መቀበላቸውንም አክለዋል። ባለፈው መስከረም አስራ ስድስት የደመራ ቀን ጋይድ ማፕ ተሰጥቶ ነበር። የሳይት ፕላን ሁሉ ነገር ክልል መንግስት ድረስ ሄዶ ሁሉ ነገር ተረጋግጦ ሀያ አምስት ሺ ካሬ አጠቃላይ እንግዲህ መሀል ላይ እንግዲህ የመብራት እንትን የሚያልፈው ጋር ያ ጥቅም ላይ ስለማይውል ትክክለኛ ጥቅም ላይ የሚውለው ሀያ ሁለት ሺ ስድስት መቶ ሰባ ነጥብ ስልሳ ካሬ ነው። ትክክለኛ ጥቅም ላይ የሚውሉን ካሬ ቤተክርስቲያን የተረከበችው ቦታውን መረከብ ብቻ ሳይሆን ቀጣይ ስራዎችን ለማስጀመር ደብሩና ምዕመናን በጋራ እንቅስቃሴ ላይ መሆናቸውንም አክለዋል። ያልሰማ የለም የቤተክርስቲያኒቱን መገፋት የቤተክርስቲያኒቱን መበደል የራሷ ይዞታ በግፍ ተነጥቆ ለአንድ ባለሀብት መሰጠቱ ኢትዮጵያ ውስጥ ካሉ በዓለም ላይ ያሉ ምዕመናን ነው። እንግዲህ ጋልዳባባ ተማርያምን ማውቀው ሰፊ የሆነ ትልቅ በዓል ተዘጋጅቶ በብፁዕነታቸው የመሰረት ድንጋይ እንደቆመ በይፋ ስራ ለማስጀመር አሁን ኮሚቴ ማዋቀር ደረጃ ላይ ነው ያለነው። አያይዘውም የሀገረ ስብከቱ ስራ አስኪያጅ ደከመኝ ሰለቸኝ ሳይሉ ጉዳዩን በጥልቀት ሲከታተሉ ለነበሩት ለሀገረ ስብከቱ ሊቀጳጳስ ለብፁዕ አቡነ ይስሐቅ ምስጋና አቅርበው ለከተማ አስተዳደሩና ለጽሕፈት ቤት ሰራተኞች እንዲሁም ቦታዋ ለቤተ ክርስቲያን ይገባል በማለት ለቤተ ክርስቲያኒቱ ድምጽ የሆኑ ምእመናንን አመስግነዋል። በመጨረሻም ኦርቶዶክሳውያን የጋብቻ ሕይወትን በለዘብተኝነት ከሚመለከቱ ማዕቀፍ ሕሳቢዎች ራሳቸውን ሊጠብቁ ይገባል ተባለ። ያረካል አድማሱ ዝርዝሩን እንደሚከተለው አዘጋጅቶታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለጋብቻ ሕይወት ከፍ ያለ ስፍራ ትሰጣለች፣ ልጆቿንም በራሷ ሥርዓት የጋብቻን ክቡርነት እያስተማረች ትሞሸራለች። በሌላ በኩል ከቅርብ ጊዜያት ወዲህ ከቤተ ክርስቲያናችን አስተምሮ በሚቃረን መልኩ የጋብቻ ሕይወትን በለዘብተኝነት የሚመለከቱ ሳቢዎች በልዩ ልዩ መንገዶች እየተስፋፉ መሆኑን የስነልቦና አማካሪው ቀሲስ ይግዛው መኮንን ያነሳሉ። ዓለም መጀመሪያ ያደረገው ምንድነው? ትዳር የሚለውን የማፍረስ ስራ ነው እየሰራ የመጣው ማለት ነው። ምንድነው የመጀመሪያው ምንድነው ያደረገው? ትዳርን ኩንትራት ከተመቸህ፣ ትቀጥላለህ፣ ከተመቸሽ፣ ትቀጥያለሽ፣ ካልተመቻችሁ መተው ትችላላችሁ ብሎ ትዳር ክቡር ነው የሚለውን የማፍረስ ስራ ነው የተሰራው። ስለዚህ ኩንትራት ነው፣ በፈለጉ ሰዓት መፋታት፣ መተው። እንዲያውም አንዳንዴ እንዲያው እንደ ምንድነው እንደ ጀግንነት ለሁለት ሰዓታት ቆይተው የተፋቱ ተብሎ ጂኔስ ቡክ ላይ ለማስመዝገብ ማለት ነው። በትዳራቸው ሁለት ሰዓታት ብቻ ቆይተው ተፋቱ የሚል አይቻለሁ ሶሻል ሚዲያ ላይ ማለት ነው። የስነ ልቦና አማካሪው አክለውም የጋብቻ ሕይወትን በለዘብተኝነት እንድንመለከት ከሚያደርጉ በርከፋች ማዕቀፍ ሀሳቢዎች መካከል በቅድመ ጋብቻ ጊዜ የሚስተዋሉና ከሕግ እግዚአብሔር ያፈነገጡ ድርጊቶች ተጠቃሽ ናቸው ብለዋል። ወደ ጋብቻ ከመሄዳችሁ በፊት በጋብቻ ውስጥ የሚካሄዱ ነገሮችን መጀመሪያ አድርጓቸው ለምሳሌ ግንኙነትን መጣጣም አለመጣጣማችሁን ካረጋገጣችሁ በኋላ ግቡበት በማለት ምንን አፈረሰ? ይሄ ደግሞ ድንግልናን መጠበቅን፣ ክብርን ጠብቆ ወደ ትዳር መግባትን፣ ለሕገ እግዚአብሔር መገዛትን ችላ እንድንለው እያደረገ መጣ ማለት ነው። ይህን ስል ኢትዮጵያን ማለት አይደለም። ከላይ ማለት ነው። እኛ ተቀባዮች ነን፣ ተቀባዮች ነን ያው እንደምናየው ነው። አሁን ላይ የደረስንበትን ከዚህ ባለፈ የጋብቻ ህይወት ውስጥ የሚስተዋሉ የለዘብተኝነት እሳቤዎች በልጆች አስተዳደግ ላይም የሚያሳርፉት ተጽዕኖ ቀላል የሚባል እንዳይደለም አማካሪው አንስተዋል። እግዚአብሔር ሰጥቶን ወደ ምድር ያመጣናቸው ልጆቻችንን ቀተን፣ መክረን፣ ገስጸን እንዳናሳድግ ደግሞ መብታችንን መንፈግ። ወደ ውጭ ወጣ ስትሉ ልጅን መቅጣት አይቻልም። ገና ትምህርት ቤት ሲሄዱ አንድ ነገር ቢናገሯችሁ በዚህ ደውሉ ነው የሚባሉት ወደ ፖሊስ፣ እንደዚህ ይባላል። ቀጥሎ ይመጣል። እናትና አባት እያለቀሱ ልጁን ይዞ ይሄዳል። አሁን እንዴ ሆነ የመጣው? ከዛ ወደ ምን ተመጣ? ደግሞ እንደዚህ ያመጣናቸው ልጆች ደግሞ በተለያዩ ሱሶች ውስጥ እንዲገቡ ሱሶችን የሚያገኙባቸውን አክሰሶች በጣም ማስፋት። ቀደም ሲል ለተጠቀሱትና ለሌሎችም በርካታ ምስቅልቅሎች መንስኤ የሆነውን የጋብቻ ህይወት ለዘብተኝነት ማዕቀፍ እሳቤ በማድረቅ የጥንዶች የትዳር ህይወት ጠንካራ መሰረት እንዲኖረው መስራት ያስፈልጋል ተብሏል። ያንን የተከበረ ሰውን ያህል ፍጡር ወደ ምድር የሚያመጣ ትዳርን የሚያፈርስ ስትራቴጂ እንደተሰራ፣ እሱን የሚገነባ ስትራቴጂ ደግሞ መስራት ያስፈልጋል ማለት ነው። ትዳርን ይኸውላችሁ፣ ቤተሰብ ላይ ከሰራን፣ ትዳር ላይ ከሰራን፣ ትውልዱን ማዳን ይቻላል። ከቤተሰብ ካልተሰራ ግን ምንም በቃ ድፋቱ ሁሉ ከንቱ ነው የሚሆነው። ከታሽ መሰራት አለበት። ወላጆች ጋር ስራ መሰራት አለበት። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች እየተከታተላችሁትን ይመስላሉ። ሌሎች ዝግጅቶቻችን አሁንም ይቀጥላሉ። ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ